ጓዛ ማለፍ ስላልቻልኩም እንደ ህፃን ልጅ አቅፍሽ ሆስፒታል ወሰድኩሽ። በማሪ ሆነ ውን ላሳውስሽ ከኔ መናህጢው ጭራሽ አስብ የማላውቀውን ነገር ሪሴፕሽን አስጠርተው በህይወት የማላውቀውን ቁጥር ጠሩልኝ። በሰዓቱ ያንን ገንዘብ ለመክፈል የነበረኝ ምርጫ መዝራፍ ብቻ ነበር። ለመጀመሪያ ጊዜ አንቺን ለማሳከም የዛ ቀን ማጅራት መጣወኝ። ያለፈ ታሪክ ነው እና ደግሞ አሁን ያን ታሪክ መተረክ ምንም ለውጥ አያመጣም። ይከወቅ መጀመሪያ ስማ፣ ይላል ኢሜሉን የጻፈው ሰው ከላከላቸው በኋላ ደልሶታል። ይሄ ላንተ በየጊዜ መጀረጠው ምንም አይነት ገንዘብ የለኝም። ምክንያቱም በሰዓት እዚህ ቤት ውስጥ ያለነው እኔና ተጠራጣሪው መንፈስ ብቻ ነን። ምክንያቱም ሁሉም በየራሳቸው ተበታትነዋል። ከመንፈስ ልበል ቀሚስ ከለበሰች ሴት ሁሉ ይሄ እንዴት ሊሆን ቻለ አለም ኖን ዴቭ የሆነ ሰው ያስረዳኝ ይፈልጋል። ቆይ ይህን ኢሜል ላቁ ማን ነው? እኔ በምን ላቅ እችላለሁ? በአንቴሮ ቆሞ እንዲራመድ የማይፈልግ ሰው ይህንን ሀሰተኛ ኢሜል ልኳል እኮ። ያ ሰው ማን ነው? ምናልባት ሉሊት፣ እርግጠኛ አይደለሁም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ ይሁኑ። እናመሰግናለን። ሙሽሬት ሉሌት ከወጣች አንድ ወር አለፋት። ወደ ቤት ተመልሳ አለመምጣቷ ትንግርት የሆነበት ዴ ወዴት ሄዳ ይሆን፣ ምን ሆና ይሆን፣ እርቧት ይሆን፣ ጠምታት ይሆን በማለት አሁን ላይ ጭንቀት ላይ ያለው ዴ ወደ ቤተሰቦቿ መልሻት ከሆነ ነበር ግን ደግሞ እንደዚህ አይነት ተንኮልና ክፋት ትሰራለች ብሎ ማመን አይጠበቅበትም ነበረ። ምክንያቱም ሮዛ ሚስቱን ጠንቅቆ ስላላወቃት ብቻ አሁን ላይ ስህተት የፈጸመው ዴ እየቆጨው ይገኛል። ምክንያቱም ደግሞ ሮዛ በቀመረችላት ቀመር እና ወጥመድ ውስጥ ሊወድቃ አሁን ከቤት ወጣ አንድ ወር አልፏታል። በዚህ ሰዓት ላይ ሉሊት የት እንዳለች እና ወዴት እንደሆነች አድራሻው ባይታወቅም አሁን ላይ ግን ዴቭ እየተጨናነቀ ይገኛል። ቤተሰቦቿ ጋር በስውር ሰው አስልኮ ቢያስጠይቅ ምንም አይነት መረጃ እንደሌላቸውና እሷም ወደዛ ቤት እንዳልተመለሰች አይተናል። በባለፈው ከመባረሯ በፊት እንዳየ ነው? ዴልና እንዲሁም ደግሞ እናትየዋ የተጣሉበት መንገድ ልዩ ነገር ነበረ። ሮዛ ነበረች የእናትየዋን ስልክ አንስታ ይችንን ባለጌ ልጆትን ለምንድን ነው ማያሳርፉልኝ? ባለትዳር ሴት ላይ እንዴት ባሌን ትቀማኛለች? ታማግጥብኛለች? ባሌን ያለችው በማለት በተናገረችው ንግግር ሉሊት ልጄ እንዲያታርግም ብለው እናትየዋ ቢከራከሩም በስተመጨረሻ ግን እናትየዋ አምነዋት ሮዛን ወደ ልጃቸው ወደ ሉሊት ደውለው ሁሉንም ነገር እንዳደረገችው ሮዛ ነግሯታል ማለት ነው። ሮዛ ግን ይህንን ነገር እንዳደረገች ዴት ምንም አይነት መረጃና ምንም አይነት ማስረጃ የለውም። ምክንያቱም ደግሞ የሉሊት እናት ደውለው ለሱ ምን አንደበት አለኝ፣ ምንስ ቃላት አለኝ፣ እንዴት ብዬ እናገራለው? መጥፎ ቃላቶችን አውጥቼ በማለት ስላፈሩ፣ ለዴት ምንም አይነት ፍንጭና ምንም አይነት ነገር ሉሊትም ሆነ እናትየዋ የተናገሩት ነገር የለም። ዴት መረጃው ስለሌለው ነው ሉሊት ላይ የፈረደ በጭፍን አሁን ላይ ግን ይሄ መረጃ ወደ ዴፍ ከደረሰ ሮዛ ምን ይውጣት ይሆን? ምክንያቱም ደግሞ ሮዛ እያንዳንዱ ነገር የተናገረችውን ዴፍ ላይ ደውለው ነበረ እናትየዋ ሙልጭ አድርገው የሰደቡት። በክብሬ የምደራደር ሰው አይደለሁም እኔ ያንችን ቀሚስ ለመግለብ ፈልጌ አይደለም እኔ ያንችን ቀሚስ ፈልጌ አይደለም እህትነትሽ፣ እንዲሁም ደግሞ ታታሪነትሽን እና መልካም ስነ ምግባር እንዳለሽ ለሀገር ትጠቅሚያለሽ ብዬ ነው እገዛና ድጋፋ እያደረኩልሽ ነበረ። ለዛ ነው እንጂ እኔ ያንቺን ማንነት ፈልጌ አይደለም በማለት እጅግ በጣም ተናዶ እናትየዋ ለተናገሩት አጻፋ ምላሽ አድርጎ እሷን ከቤት እንድትወጣ ወዲያውኑ ፔስታናናስ ይዞ ሲሸኛት ነበር ያየ ነው። ወደ ደጅ አውጥቶ ወደ ትሄድ ለሀገሩ ባዳ ለሀገሩ እንግዳ የሆነችበት ሰፈር ላይ አውጥቶ ሲጥላት አይተን ነበረ። እሷም ሄዳ የምትሄድበትና የምትገባበት ቤትና እንዲሁም የምታውቀው ማንም ሰው ስለሌላት በየት በኩል ልሄድ እያለች ስትንከራተት አይተናታል አሁን ላይ ዶሊት የት እንዳለች ዴቭ እያወቀ ባይሆንም ሮዛም ቢሆን ምንም አይነት መረጃ ባይኖራትም ከቤት ሁሉም አንድ ማንድ ጥርግ ብሎ መውጣታቸው ለእሷ ሰላም ሰጧታል በተለያየ ምክንያት ከቤት የወጡት የሮዛ ፋሚሊዎች ሁላቸውም እንግዲህ አሁን ላይ ሮዛን ነፃነትና ሰላሟን የሰጧት እንዲሁም ከባሏ ጋር በነፃነት ብዙ የመዝረፍም ሆነ የማውራቱ እንዲሁም ደግሞ ዴቭ እንደፈለገች የማድረጉ በእጇ ሆኖላታል ማለት ነው ባንቴሎን እንግዲህ ሕክምና ሂደቱ እንዳይሳካና እንዲስተጓጎልበት ስታደርግ የነበረችው አሮዛ ለፈረንጆቹ የጻፈችላቸው ኢሜይል መልእክት፣ በቃ ባንቴሎን እዚሁ ሀገር ውስጥ ሆኖ ታክሞ መዳን የሚችል ነው፣ በቃ እናንተ ያለውን ነገር ተውት፣ በማለት የጻፈችላቸው መረጃ አሁን ላይ ተቀባይነት አግኝቶ ያ መረጃ ወደ እውነት ተቀይሮላቸው፣ በቃ ባንቴሎን እዛ ወደ ውጭ ሀገር ሄዶ መታከም እንደማይችል እና እዚሁ ሀገር ውስጥ ሆኖ ታክሞ መዳን እንደሚችል የነገራችሁን እኮ እናንተ ናችሁ በማለት እንግዲህ ለዴቭ ይሄ ነገር ለምንድነው የቆየ? የማንቴሮን ተስፋ እየተመናመነ ይመስላል። ተስፋ አድርጎ ነበር በህክምናው ላይ በማለት ሔዋን በጀመረችው ነገር ዴቭ ሄዶ የተጻጻፉትን ኢሜይል ወይም ደግሞ ወደ እነሱ ለማስታወስ ደውሎላቸው ስልክ የሰማውን መረጃ ማመን አቅቶታል። ይሄ መረጃ ምንድን ነው የሚለው በቃ እናንተ እኮ እዛው ሀገር ውስጥ ሆኖ እንዲታከምና ህክምና ውን እዛ ሀገር ውስጥ ማድረግ እንደሚችል በዛውም መዳን እንደሚችል እናመሰግናለን ብላችሁ ነበረ በማለት የመለሰለትን መልስ ተናዶ ወደ መጀመሪያ ኢሜል ወደ ተጻፈበት ወይም ደግሞ የደርሰኛል ብሎ ወዳሰብበት ክፍላ ውስጥ ወዳለው ስልክ ወደ ሲሄድ በዛ አጋጣሚ ላይ ነበረ ሁሉንም ነገር ሊያስታውስ የቻለው ምክንያቱም ሔዋን ብልጥ ነበረች ሮዛም አልጋዋ ላይ ተቀምጣ የሆነ ያልሆነውን ነገር አሁን አርግዤለታለሁ ከምትለው ሰው እያወራች ነበረ። ዴል እንደሚያስፈልጋት እና አሁን ላይ ባለትዳር ብትሆንም ዴል ደግሞ ገንዘብ ስላለው ወይም ደግሞ ሌሎቹን ገንዘቦቹንም ጨማምራ እስከምትወጣ ድረስ እንዲጠብቃት እንግዲህ መልእክት እያደረገችለት ነበረ። አሁን ላይ ከዴል የዋህነት እና ጅልነት የተነሳ ብዙ ነገሮችን ዘርፋና ባዶ አድርገው አራውጥታ እሱ ለመሸሽና ለመጥፋት እየሞከረች ትገኛለች ሮዛ ማለት ነው። በዛ ሰዓት ላይ ዴቭ ሄዶ ስልኩን አንስቶ እየፈላለገ ነበር ምንም ነገር መረጃ የለም ሲል ሄዋን ተከትላ ገብታ ሄዋን ነበረች መረጃውን ፍንጥር አድርጋ ያወጣችው። ምክንያቱም ደግሞ ይህን ጽሑፍ የተጻጻፈውን ሰው እኔ ለይቻ አውቃዋለሁ፣ ማን እንደሚያደርገው አውቃለሁ በማለት ወደ ሮዛ አይኗንና እንዲሁም ደግሞ ግንባሯን ኩስኩስ አድርጋ እያየቻት እሷን ትቀስርባት ነበረ። ዴቭም ማን ያደረገው? ማን ሊሆን ይችላል? በማለት ሁሉንም ነገር እንግዲህ ካዩት በኋላ ድሌት እንደተደረገና መረጃው ከደረሳቸው በኋላ መረጃውን ወዲያውኑ የማጥፋት ስራ እንዳደረጉ ኢሜል ላይ እንዳለ ሄዋን ፍንትዋር ጋር ንግግር ታደርገዋለች። ለዴቭ እጅግ በጣም ተናዶና በጣም በያለው ነገር በሁኔታው የተናደደባት ወደ ሮዛ ዞሮ ማን ሊሆን ይችላል? ይሄን ነገር ያደረገው ማን ያደረገው? በማለት ሲጠይቃት ሮዛም እኔ እንዴት አውቃለሁኝ ፒሲ ላይ ተጥዳ የምትውለው ሉዲት ናት እኔ እንዴት ላውቅ እችላለሁ በማለት እንግዲህ መልስ መልስ አለታለች ማለት ነው ምክንያቱም ደግሞ አንተ ለይና እንዲሁም ባንቴሪውን ላይ ከፍተኛ የሆነ ጥላቻ ስላለባት ለዛ ይሆናል እንደዚህ ያደረገችው በማለት ያንን ነገር ልታስተባብልና እንዲሁም ደግሞ ፊቱን ወደ ሉሊታ ዞሮ ይሄንን ወቀሳና ነቀሳ እንዲያቀርብባት አድርጋለች ማለት ነው። ሉሊት አሁን ላይ ባትኖርም ስለሷ እየተባለና እየተደረገ ያለውን ነገር በእርግጠኝነት ሳይገባት አልቀረም። ምክንያቱም ደግሞ ሉሊት ባለችበት ሆና አሁን ላይ ዴቭን የጀመረውን አዲሱን ፕሮጀክቱን እያስተካከለች እና በቴሌግራም ላይ መላኳን እያንዳንዱ ነገር ስትነግረው በጣም ተገርሞ ነበረ። ምክንያቱም ሉሊት እንደዚህ ቁም ነገረኛና የስራ ሰው እንዲሁም ለወንድሟ ዴቭ ወንድሜ ነው ብላ ለምታምንበት፣ ከብዙ ፈተናና ችግር አውጥቶኛል ብላ የምታምንበት እንዴ ዛሬ ከቤት አስወጥቶኛል ብላ አልተወችውም። ምክንያቱም የሉሊት እናት ይህን ነገር ተሳስተው በሚናገሩባት ጊዜ እሷ ስሜታዊ ሆና ያደረገችው የፈጠረችውን ችግር ሉሊትን መጀመሪያ ጠይቆ ከመረዳት ይልቅ ዴቪን ወዲያውኑ ደውለው ስለተሳደቡ ነበረ። ድል በስሜታዊ ሆኖ ሉሊትን ከቤት መንግሮ ያስወጣት። በእርግጥም የሮዛን ማንነት በደንብ አድርጎ ነገ ከነገ ወዲያ ጠንቅቆ ሲያቅ ሉሊትን በደንብ አድርጎ ይክሳታል ብዬ ተስፋ አድርጋለሁ። ሎሊት አሁን ላይ በምን ሁኔታና በምን ቦታ ላይ እንዳለች የሚታወቅ ነገር ባይኖርም፣ አሁን ላይ ግን ያለው ሁኔታ ሉሊት የት ናት የሚለውን በፍጹም አያውቅ ማለት ነው። ሎሊትን እንደ ቀጣይ? እንደምትመጣ ተስፋ እናደርጋለን። ባንቴሮን እንግዲህ ወደ ውጭ ሀገር ሄዶ ታክሞ ሄዋን ባደረገችለት ርብርብ ታክሞ ወደ ቤቱ ተመልሷል። አሁን ላይ የተመለሰው ባንቴሮን ከሮዛ ጋር ግብግብ ፈጥረዋል። ምክንያቱም ደግሞ ሮዛን ሁሉም ነገር እንዳበቃና እሷን መግደል እንደሚፈልግ እየዛተባት ይገኛል። እሷም ደግሞ ደንግጣ ስትነሳ ነበር ጎሮሮዋን አንቋቴ ነበር። በዛ ሰዓት ላይ ምን እንደተፈጠረ ባይታወቅም ሮዛ እጅግ በጣም ስትጮህ ነበረ። ምክንያቱም የመታት ነገር ካለ ሆዷን አሁን ላይ እርጉዝ በመሆኗ ምክንያት ፅንሱ ሊወርድባት ወይም ደግሞ ሌሎች ነገሮችን ልታደርግ ትችላለች። ከዛ ቀደም ግን ብርቱካን በልቶ ተኝቶ ነበረና የተኛ እንቅልፍ የወሰደው መስሏት፣ አሁን ላይ እኔን ማንም ሰው ሊጠረጥረኝ አይችልም። ስለዚህ ከዴቭ ጋራ እጅግ በጣም ቁርሾ እና የቆየ ቂምና በቀል ስላለባቸው ዴቭ አደረገው ተብሎ ይባላል። ስለዚህ እኔ ልጠረጥር ስለማልችል ይሄንን ነገር እኔ ተገብረዋለሁ በማለት ብርቱካን በልቶ ያስቀመጠበትን ቢላዋ በማንሳት ደረቱ ላይ ልትሰካበት ስትል ነበረ እጇን ተሽቀዳድሞ ያዛት። ምክንያቱም ደግሞ ሮዛ ጥላ ናት እና በደንብ ትታያለች። እሱ የጠበቃትን ያክል እሷ ግን አላየችውም ነበር። አይኑ ገልጦ እንደተኛ አላወቀችም ነበረ። እሷን እየተጠባበቃት ነበረ። እሷ የያዘችውን ቢላዋ ወደ ደረቱ ልታስጠጋ ስትል እጇን ተሽቀዳድሞ ስለያዛት አሸነፋትና መሬት ላይ ሁለታቸውም ወደቁ። እሷም የያዘችውን ቢላዋ ወደ ደረቱ ለማድረግ ተደጋግሞ እየተገላበጡ በቆዩበት ሰዓት ላይ እሱም ይመነጥፋታል ብላው ከዛም በኋላ እሱም ደግሞ አንቺ ላይ ነው መሰካ፣ አንተ ላይ ነው ሲባባሉ በመካከል ላይ እንግዲህ ቢላዋ ይወድቃል። ከዛ ሰዓት ላይ ነበረ ዴፍ ብቅ ያለው። ቤብ እና ሔዋን ከቆዩበት ቦታ ሲመለሱ እጅግ በጣም በሚያሳዝን ሁኔታ ሁለቱም ተዘረረው ወድቀው እያንዳንዳቸው እንግዲህ የሚሆኑትን አጠዋል ማለት ነው። በዛ ሰዓት ላይ ማንም የተጎዳ ባይኖርም ባንቴሮን ቢሆን ራሱን ማንሳትና ራሱን ማድረግ ምንም አይነት ነገር ስለማይችል መሬት ላይ እንደተዘረረፍና እንደተወደቀ ትንፋሻ ጥሮት እጅግ በጣም በሚያስጨንቅ ሁኔታ እየተነፈሰ ነበረ። ሮዛ በዛ ሰዓት ላይ ደንግጣ ከወደቀችበት ተነስታ ቢላዋን ከእጇ ላይ አንስታ ወደ በላበት ብርቱካን ማስቀመጫ ሳህኑ ላይ ቁጭ ታደርገዋለች። በዛ ሰዓት ላይ ነበረ ምን እየተካሄደ ነው? ምን እያደረግሽ ነው? ምንድን ነው ነገሩ? አልገባኝም በማለት ሁሉንም ነገር ለማብራራት ሲሞክር ብርቱካን እኮ በላለሁኝ ብሎ ቢላዋ ወድቆበት እሱን አንስቼ ሊሰጠው ነበረ አነሳለሁ ሲል ወደቀ በማለት እሷም ያቀረበችው እማኝ ስላልሆነ እጅግ በጣም ተናዳ ሔዋን ለምን እንደዚህ አይነት ነገር ተዋሻለሽ? ለምን እንደዚህ መጀመሪያ ማንሳቱ አይቀድምም? ልጁን ማንሳቱ አይቀድምም ወይ ወንድሙንሽን ብታንሽ ይሻልም ወይ ቢላውን ከምታንሽ፣ በማለት ለጠየቀቻት ጥያቄ እንግዲህ እሷ መልስ አጣ፣ ስትርበተበት ነበረ ቢላውን ቀድም ያነሳሁት እሱን ከማንሳት ይልቅ በማለት፣ እዚህ ቤት ምን እየተደረገ እንደሆነ ምን እያደረግሽ እንደሆነ እየገባኝ አይደለም ብሎ ትም እንግዲህ ነገሩን በጣም ተናዶ በትግል በመከራ አንስቶት ባንቴሮንን ወደ ላይ ሲሰቅለው አይተናቸው ነበረ። በዚህ መካከል ላይ ነበረ ሮዛ እንግዲህ ጥላቸው ሁላቸውንም የሄደችው። ባንቴሮንን ካነሳ በኋላ ሮዛ ከሄዷስ ደስ ስላላለው ተከትሏት ሄዶ ዴቭ ለማውራት ሲሞክር ዴቭን እንግዲህ ሁሉንም ነገር ለምንድን ነው አንቺ እንደዚህ አይነት ነገር የምታደርጊ? በቃ ችግሮች ሁልጊዜም ችግርና ምክንያት ሁልጊዜም ከፊትሽ አስቀምጠሽ ነው አደለም ብሎ በሚቆጣት ሰዓት እኔ ይህን ሁሉ ነገር ለአንተ ብዬ ነው ያደረኩት። እሱንም ቢሆን እንደዚህ ሽባ እስከሚሆን ድረስ የደበደኩት አንተን ባለቤቴን ከችግር እና ከመከራ ለመጠበቅ ብዬ ነው። ሉሊት ላይና አንተ ላይ እያደረገውን ግፍ ልወጣበት ብዬ ነው። ምክንያቱም ለዛ ብዬ በቀል ያደረኩት ነው እንጂ እንደዚህ ለመጥፎ ነገር ይፈጠራል ብዬ አይደለም፣ በማለት እንግዲህ ለል መልሳለት ማለት ነው። በትዳሩና እንዲሁም ደግሞ እሷ ስለወደደችውና እሷ ለፍቅረኛዋ ብላ ለፍቅሯ ብላ የከፈለችው መስዋዕት ደስ ስላለው ዴቭም ክፉ ነገር ላለመናገር ብሎ አንገቱን ወደ ላይ ከፍ አድርጎ ዋጥ አድርጎት አልፎታል ማለት ነው። ሮዛ ምክንያትና ስልታዊ የሆኑ ዘዴዎቿን ዴቭ ጠንቅቆ አያውቃቸው። ምክንያቱም ጠንቅቆ ቢያውቃቸው የነበረ ዴቭ ዛሬን አይደለም አንዲት ሰከንድ እንኳን አንዲት ሰከንድ እንኳን አያስቆያትም ነበረ፣ ቤት ውስጥ ሮዛ ይሄንን ሁሉ ባህሪዋን አንድ ቀን ያወቀባት ጊዜ፣ አይወይ ጉዳ፣ ወዴት እንደምትገባ ራሱ የማታውቀው ሮዛ ይሄንን፣ እሷም ጠንቅቃ ታውቃለች። ምክንያቱም ደግሞ ሮዛ ዴቭ ይችን ነገር ቢያቅባት፣ ስለ ሮዛ መሰሪነት፣ በጣም ችግሮችና መከራዎችን እንደምታደርስበት በህይወቱ ላይ ቢያቅ፣ እርግጠኛ ነኝ ምን እንደሚያደርጋት እሷ ታውቃለች። ለዛም ነው ቀድማ ሁሉንም ነገር ስልታዊ ሆና ተዘጋጅታ የሚጠብቀው አሁን ላይ እንግዲህ ባንቴሮን ታክሞ ከመጣ ጊዜ ጀምሮ በጣም ብዙ ነገሮችን እየነገራት ይገኛል። ሮዛ አሁን ላይ ያሳለፈችውን ላይፍ እና እንዲሁም ደግሞ የነበረውን ነገር ትናንትና በፍቅር እፍ ብለው እያሉ ያደረገላትን ነገር እያንዳንዱ ነገር ሲነግራት ነበረ። በዛ ሰዓት ላይ ነበረ ማጅራት መትቼ አንቺን ለማሳከም ብዙ ዋጋ የከፈልኩት ብሎ ለሮዛ የሚነግራትን ነገር ትናንትና ንሱ ዛሬ ዛሬ ነው ትላንትና አቀረበ ትላንትና አታስታውሰኝ በማለት በትዝታ እሷም አንገቷን ሰበር አድርጋ ነበረ። በነገራችን ላይ ያችናትሽና አንቺ ያቀመራችሁልኝ ቀመርና ሴራ ነው ወደ እስር ቤት የዳረገኝ። ለማንኛውም ዋጋ አስከፍልሻለሁ፣ እገልሻለሁ፣ ጠብቂኝ እያላት ሲዘትባት ነበር። ባንቴሮን እንደዛተውና እንደፈከረው እውነት ሮዛ ላይ ጉዳትና ጥቃት ሊያደርስባት ይሆን ወይስ ደግሞ እንደተለመደው ተለመደው ዴቭና እንዲሁም ህዋን ደርሰው ያድኗት ይሆን ምን ይፈጠር ይሆን የሚለውን በቀጣይ ክፍል የምናየው ይሆናል በጣም አሪፍና ደስ የሚል ድራማ ነው ዴቭ መንቃትና እንዲሁም ደግሞ ዴቭ የሮዛን ተንኮል ማወቅ አለበት ይህንን ካላወቀ ዴቭ በቀጣይ በጣም ብዙ ጉዳቶችና ችግሮች የሚደርሱበት ይሆናል ባንቴሮን ከፍተኛ ችግርና ወይም ደግሞ አደጋ ቢደርስበት ዴቭ ከተጠያቂነት ወደኋላ አይባልም ማለት ነው